በዛ ሩታ ታይንጂ ታይ እንዴ፣ የመጀመሪያ ልጅ መሆኑን ረሳሽ አረሳሽ እንዴ፣ የበክር ልጅ መሆኑን እረሳሽ እንዴ? ጭራሽ አይንህን አይኑን አላሳይም የልጅ ብለሽ አብርሽን ትከለከያለሽ? አይ ኖት ፌር፣ ይሄ ፌር አይደለም። የምሬ ነው። ምንስ እንኳን እንደው አብርሽ ሄርሜላ ጋር ሄደት ቢል አንዳንዴ ለመጎብኘት ልጅህን አታይም ማለት አይከብድም ሩታዬ? አረተይ ሰላም ጤና ይስጥልኝ። ውድና የተከበራችሁ ተከታታዮች የተከታታዮች ውዶቼ፣ እንደ እናንተ ብትሆኑ ይሄን ነገር እንደው እንዴት ነው የምታዩት? እኔ በጣም አስገርሞኝ ነው የመጣሁትኝ። በቃ የሆነ ነገር ማለት ፈለግኩኝ። በቃ በእንደዛ አይነት ዙሪያ ገና ሳልወልድ በቃ ግብግብ ግብግብ እምለውስ በሰው ትዳር ውስጥ እንደው ወይ እንደው እንግዲህ ባለፈው የተፈጠረውን ነገር እናውቃለን። በሩታ እና በአብረሽ መሀል ምንድን ነው ስጦተው የሰጣት የአንገት ሀብል የሄርሜላ ነው በማለት ጥርጣሬ ስለፈጠረባት መልሳለት ነበረ። አብረሽም ግቢ ውስጥ ነው በሰዓት ወሩሮት ሄደው። ነገር ግን ዛሬ ደግሞ ተመልሶ ልጁን ማየት ስለነበረበት ልጁን ሊጠይቅ ሄደ። ያልጠበቀው ነገር ነው ለአብርሽ የገጠመው። ቤት ማለት ነው ያው እንደለመደው እስከዛሬ እየሄደ ልጁን ያያል። ዛሬም እንደለመደው ላይ ሲሄድ በር ጠብቃ ነው አትገባም ቤት ውስጥ እንደውም ከግቢያችን ለቀ ውጣ ነው፣ እንደዛ አይነት ነገር ነው። እዚ ጋ ግቢያችን መተ አትረብሸን፣ ከዚህ እስከመውጣ ድረስ ልጁን አታዩም፣ ከዚህ ስወጣ ተያለ ነው ያለችው። ወደ ቤት ስመለስ ተያለ። አሁን እዚ ወኜ እናት አባቴ ቤት ሆኜ እንድትመጣ አልፈልግም። ሩታ ይሄንን ማለት ከፈለግሽ እኮ ከመጀመሪያው ጀምረሽ ነበረ አብርሽን እዚህ ቤት አትመጣም፣ እኔ ወደ ቤት ስመለስ ተያለ ልጅሽን፣ ማለት የነበረብሽ ከመጀመሪያው ጀምረሽ ነበረ። ዛሬ እንዴት እንዴ? ይሄ በሰው ወሬ እኮ ነው። አሁን አብርሽን እየገፋሽ ያለሽው በሰው ወሬ። አብርሽ ደግሞ ተናግሮ ማሳመን አይችል ርብትብትብትብትት ይላል። አንቺ ሰዓት ነሽ፣ ማስረዳት ትችያለሽ። የሆነ ነገር ቅልጥፍጥፍጥፍ አድርገሽ ጧጧጧጣ፣ በቃ ነገሮቹን ታቀባቢዋለሽ ማለት ነው። ሰው ግን በዚህ ደረጃ ደግሞ ሰው የዋ ሲሆንልሽ፣ መልካም ነገር ሲያደርግልሽ፣ የተደረገልሽን መልካም ነገር እያመሰገች ትዳርሽን ቤትሽን ፍቅር ፍቅር እየሰራችሁ መኖር ነው እንጂ ጭራሽ ሁል ጊዜ ጭቅጭቅ ሩታ አይሰለችሽም የሚወለደው የተወለደው ልጅም እኮ በጭቅጭቅ ነው የሚያድገው ማለት ነው በቃ የእናንተን ጭቅጭቅ እያየ ልክ እንደ ህንድ ፊልም ቁጭ ብሎ ማለት ነው እሱን እናንተን እያየ በእንደዛው በጠብ ውስጥ ነው የምታሳድጉት በፍቅር ውስጥ ሳይሆን ማለት ነው ስለዚህ የማየት መብት አለው ይሄን ልጅ እኮ አንቺ ብቻ አይደለሽም እንትን እንዴ፣ አንቺ በምንሽ ነው ልጁን ያመጣሹ? ልጁን ያረገሹ በፈስሽ ነው ወይስ በምንድን ነው ማለት? እንዴት ነው ማለት በፈስሽ ነው አልኩኝ። እንዴት እሱ አብርሽ ፈሱን ፈስቶብሽ ነው እንዴ ያረገሹ ልጁን? አልገባኝም። ምንድን ነው ያም ሆነ ይህ ይሄ ልጅ የሁለታችሁም ውጤት ነው። አንቺ በግልሽ አላመጣሹም። ሩታ አብርሽን የመከልከል መብቱ የለሽም። የጋራችሁ ነው ለምንድን ነው የራስሽን ሰው እንዲነቅሽ ሰው እንዲሰርብሽ ሰው የሆነ ነገር እንዲልሽ እድል ምሰጪው? ሩታ ለምን ራስሽን አታስከብርም? ይሄን ወርቅ ሄርሜላ ከሆነች ገዛችሁ፣ እንደው ሄርሜላን ለማቃጠል አንቺ ልበሹ። ዲዋህነሽ እንደ አንቺ ሄርሜን ላኮ ጥላሰሽ ነሽ በትዳርሽ ውስጥ ማሪ የገባሽ ናት። አንቺ እና አብርሽ በተጣላችሁበት ሰዓት እኮ አብርሽን ላጽናና ደስተውን ደስታን ፈልጋለሁ ብለ ብላኮ በመዳፉ ስርሰር የገባሽ ሴት ናት ገባሽ። ስማርት ሴት እንደዛ ነው የምታደርገው። ወንድ ልጅ ማለለች ምናምን ነገር መጨረሻ ላይ መውጫ ቀዳደው ጠፋባት። ስለዚህ እኔ ማለት እንፈልገው ቢኖር ሩታ አንችን ሞኛት ሁኒ ስማርት ሁኒ። በቃ እስከ ዛሬው ተሰደብሽው ይበቃል። አሁን ልጃችሁን በፍቅር በጋራ አሳድጉ። ሁሉ ጊዜ ማንም እየተነሳ ፉን እንዲከፍትብሽ እድል አትስጪ። እንዲህ ምን ሆነሽ ነው? ልጁንም እንዲያይ እንትን ፍቀጅለት። ሌላው ነገር ደግሞ እዚጋ ወርቁን መለሽለትም አልመለሽለትም ምንም ለአብረሽ የሚደንቀው ነገር የለም። አሁን ማለት ነው ትናንትና በጣም አድርጎ ነው የወረወረው። እንትን እንደተናደደ አድርጎ ነው የወረወረው። ስለዚህ ሁልጊዜ ጭቅጭቅ አስፈላጊ አይደለም፣ ለልጁም ጥሩ አይደለም። እንግዲህ ምን ሆናችሁ ነው? ገና ክርስትና ያልተነሳ ልጅ ላይ የምትጨቃጨቁበት ምን ሆናችሁ ነው? አሁን ይሄን ምን ቆይ እንዴት ነው ግራ የሚያጋባ ነገር። እኔ ምን ሩታ ግን ለምንድነው የሰወሬ የምትሰሚው? አንቺ ለምን የሰወሬ ትሰሚያለሽ? የሰወሬ ሰምተሽ እንደዚህ ከአብሬሽ ጋር ሰላም ይሆንሽ ሰው ትጣያለሽ። ምናልባት ከሰሞኑ አብሬሽ ከሄርሜላ ጋር ስለሆነ ታማ ምናምን ስለነበረ አኪም ቤትም እንደዛም ሲጠይቃት ስለነበረ በዛ በዛ ቀንተሽ ይመስለኛል። አይቲንክ እኔ የተረዳሁት ያ ነው ያ ነገር አበሳጭቶሽ እንጂ ይሄ ወርቅ ራሱ ነው ከኪሱ ብር አውጡት ይገዛልሽ እ? ከእድሜላ ይሄንን ያክል ብር ካላት ለምን ካብርሽ ጋር ተለጣጠፈች? ሲጀመር ይሄንን ያክል አራት መቶ ሺ ብር ካላት ለምን ታብርሽ ጋር ተለጣጠፈች? አራት መቶ ሺ አውጥታ ነው ለአንቺ ወርቅ የምትገዛልሽ? አንቺ ኮጣውንቷ ነሽ እንዴ? ሞኝ ነሽ እንዴ? ሩታ፣ ሩታ በጣም ይዋ ነች። እመቤቴ ምንን አስመልኩት ነው ለአንቺ አራት መቶ ሺ ብር ወርቅ የምትገዛልሽ? እ? የአራት መቶ ሺህ ብር ወርቅ ተገዛይ። አብርሽ ጋር ምን ያሳክካታል? እሷ ምን ያሳክካታል? ሰው ትዳር ገብታ የዚህን ያክል ወርቅ የምትለብስ ሴት ከሆነች አብርሽ ጋር ምን ያሳክካታል? መናጢ ስለሆነች ነው ከኳን የምታራግፈው። መታ የሆነ ነገር ስለፈለገች ገባሽ። አንተ ጋር ከሆንኩኝ ብዙ ነገር ተስተካክሎልኛል፣ ብዙ ነገር ሆኖልኛል እያለች እኮ አብርሽን ስታመሰጋግነው ነበረ እና ለማንኛውም ሞኝ አትሁኒ። እስከ ዛሬ የተሞኝሽ ይበቃሻል። እስከ ዛሬ የተሰደብሽ ይበቃሻል። ከዚህ በኋላ ትዳራችሁን በፍቅር ኑሩ፣ ልጃችሁን በፍቅር አሳድጉ። እባክሽ፣ እባክሽ ሩታ፣ የምር ነምርሽ። ማረም ሲበዛ ይመራል። የምር እኛ ክፉ እንድንናገር አታደርጊን። አንቺ ገና ትኩስ አራስ ነሽ፣ ገና ክርስትና አልተነሳሽ ምናምን ነገር። በቃ ምን ሆነች ነው? ተረጋጊ እናት፣ ተረጋጊ። በቃ አትጣይ አትጣይ ወንድ ልጅ እኮ እስከ መጨረሻው አንድ ቀን እኮ ሊቆርጥ ይችላል። አንድ ቀን ሊቆርጥ ይችላል። ወንድ ልጅ ታግሶ ታግሶ ታግሶ ታግሶ ይሄ ሁሉ ፍቅር ስላለበት ነው። በቃ ፍቅርሽ በቃ ግድል ልሙትትትት አድርጎታል። አብርሽ እለዛ ነው ከስርሽ የማይጠፋው እንጂ እንደሌላ ወንድ ቢሆን በዚህ በማማጽ ዞር ብሎ አይመጣም።